ተቀምጠዋል ይዤ የመጣሁትን ይዤ መለሳለ ኢምፕሮቫይዝ ነው ማለት ነው። እንግዲህ እዚህ መጋበዚ ዛሬ በእውነት የአንድ ማህበረሰብ አካል መሆኔ የሃይማኖት ሰውም ብሆን የሃይማኖት አባትም ብሆን የሃይማኖት አባትነት ከባህል ማንነት የማይጣረስ መሆኑ የባህሌም የሃይማኖቴም ውጤት መሆኔ ያየሁበት ነው። ስለዚህ የተከበሩ አባታችን ጋሽ ተክሌ ነፍሳቸው በገነት ትረፍና፣ ለዚህ ማህበረሰብ ትልቅ ቅርስ ጥለው ሄደዋል። የቤት ስራም ሰጥተውናል። እኔ ተጠይቄ የነበረው ያዘጋጀሁት በመጽሐፉም በአጠቃላይ እንደ ማህበረሰብ የሃይማኖት እሴትና የባህል እሴት እንዴት ተናበውና ተመጋግበው ተደጋግፈው መሄድ ይችላሉ የሚልና ዛሬ የእምነት ተቋማት የህዝብን ባህል በማስጠበቅ ሂደት ላይ ሊኖራቸው የሚችለው ሚና ምንድን ነው የሚል ነበር። እሱ አይ ቲንክ ሪሰርች የምፈልግ ነገር ነው። ባለሙያዎች በኋላም ማነሳው አለው። በተለይ የህብረተሰብ ባለሙያዎች፣ የእምነት ባለሙያዎች፣ ተመራማሪዎች በተለያየ የአንትሮፖሎጂ ዘርፍ ያሉ የማህበረሰብ ጥናት ላይ የሚሳተፉ ሰዎች ባህልና እምነት ተያይዘው የሚሄዱ መሆናቸውን ማረጋገጥ የምንችልባቸው መድረኮችን መፍጠር አለብን። በእምነት ካየነው ሰው ከፈጣሪ የተፈጠረ ፈጣሪ የፈጠረው ክቡር ሕይወት ያለው አይነኬ ሕይወት ያለው ከፈጣሪው ጋር በሰላም በፍቅር የሚኖር ፈጣሪ ከፈጠረው ፍጥረትም ጋር በአብሮነት የሚኖር ነው። ስለዚህም በትዕዛዙም እግዚአብሔር አምላክህን በፍጹም ማሳበብ በፍጹም ልብህ በፍጹም ጉልበትህና ነፍስህ ውደድ፣ ባልንጀራህን እንደ ራስህ አድርገው ውደድ የሚለው መሰረታዊ ትዕዛዝ በክርስትናው ዓለም እንደዚሁም በአንተ ላይ ሊደረግ የማይገባውን የማትፈልገውን በሌላውም ላይ አታድርግ የሚለው አስተምሮ በአጠቃላይ ማህበረሰባችን ካለው እሴት እና ሞራሊቲ ጋር የሚያያዙ ናቸው። ስለዚህ እምነት ያንን ሆሪዞንታል የሆነውና ቨርቲካል የሆነውን ግንኙነት በማህበረሰብ ውስጥ እንደዚሁም ባህል እንደምናውቀው ባለሙያዎች የበለጠ ታውቁታላችሁ፣ ትናንትናን ዛሬን፣ ነገን የሚያስተሳስር እንደሆነ ሁሉ በማህበረሰባዊ ህይወት ውስጥ መስተጋብር በፍጥረት መካከል በፈጣሪና በፍጥረት መካከል በሰው በርስ በርሱ መካከል ያለውን ግንኙነት የሚያስተባብር የሞራል ስነ ምግባር ያለው ስርዓት ነው ባህል። እምነትም ይሄው ነው የሚያደርገው ከወንድሞቼ ጋር በፍቅር ኖሬ ለፈጣሪ ራሴን አስገዝቼ በዚህ ምድር ላይ እስካለው ድረስ ለተፈጠርኩለት አላማ መልካም ስራ ሰርቼ እንዳልፍና እግዚአብሔር ያዘጋጀልኝን መንግስተ ሰማይ ብዬ የማምነውን እውነት የመውረስ ነው ስለዚህ በምድር ላይ ፍትህን ፍቅርን አንድነትን ማስፈን መሰረታዊነት ነው በአቶ ተክሌ መጽሐፍ ውስጥ ቅድምም ሲነሱ የነበሩ ጡር በርቸ ተየ ሌሎችም ምንላቸው ሃይማኖታዊ ይዘት ያላቸው ናቸው። ምክንያቱም የሰው ልጅ ለፈጣሪው በመገዛቱ ሂደት ውስጥ ፈጣሪውን ፈርቶ ፍጡርን አክብሮ የሚኖርባቸው ስርዓቶችን የሚዘረጉ ናቸው። ተየ እግዚአብሔር ልብና ኩላሊትን የሚመረምር አምላክ መሆኑ ተረድቶ እውነት የሆነውን ፍትሃዊ የሆነውን ሀቅ የሆነውን ብቻ የመመስከርና የመናገር ነው። በሀሰት አትመስክር የሚለው እግዚአብሔር ቃል የሚተካ ነው። በርቸም ቅድም ተርባላ ልናገረው ጦር የበረከት ሁሉ ምንጭ እግዚአብሔር ስለሆነ ፈጣሪ ስለሆነ የተሰጠኝ በረከት ደግሞ ልበድልበት ሳይሆን ሌላውን አካፍዬ ልኖር እንደሆነ ከተረዳሁኝ በረከቴ ከኔ ጋር ይቀራል። በረከት አለኝ ጉልበት አለኝ ሀብት አለኝ ዝና አለኝ ብሎ ከሱ ያነሰውን እንዳይበድል ስርዓት ማበጃ ነው።

ሶስት የበራብ ጥጥሙ ወር በኋላ ነው። እካታ ጉራጌ በጡር ይረብር። ስለዚህ ይሄ ያለውን ያካፈለ በረከትን ይዞ ይገባል ነው። ስለዚህም የሰውን ሀብት የሰውን መብት ላለመንካት ፍትሕ ለመስራት የተቀመጠ ሴራችን ነው። መጨረሻ ላይ ማንሳትን ፈልገው እኔ ቅድም መግቢያ ላይ እንዳልኩት እኔ የባህሌም የሃይማኖቴም ውጤት ነኝ። ጥሩ ሕሊና እንዲኖረኝ መሰረት ያለው አመዛዛኝ ዜጋ እንደሆን የቀረጹኝ ሁለት አለቶቼ ምንጮቼ ጉራጌነቴ ባህሌ፣ እንደዚሁም ከእግዚአብሔር በተገለጸው እውነት በወንጌል ያመንኩት እምነት ነው። ሊጣረሱብኝ አይችሉም። ይሄ ማለት ግን አንዳንዶቹ እንደ ባህል ይቀድማል እምነት ይቀድማል የሚል ጥያቄ የሚያነሱ ሰዎች ይኖራሉ። በእርግጠኝነት ቅድም ባልኩት ፈጣሪና ፍጡር ባለው ግንኙነት መካከል ፍጥረት ባለው ግንኙነት መካከል የማይዛባ ፍትሃዊ የሆነ ሰላማዊ የሆነ ባብሮነት የሚያኖር ሌላውን የማይበድል እርቅን የሚያወርድ ስርዓት ከሃይማኖት ጋር ሊጣረስ በምንም አይችልም። በእርግጥ አንዳንድ ልምምዶቻችን ከመለኮታዊ ህግ የሚጣረሱ ከሆኑ ሊታረም ይገባቸዋል። ነገር ግን መለኮታዊ እምነትን ይዘን ስንራመድ ከባህላችን ጋር ካስማማረው ፣ በእርግጥም ስለ ልቦናችን መዋቅሩ ሙሉ ይሆናል። ካልሆነ ወንጌልም ይሁን ቁራን አየር ላይ ተንጠልጥሎ በህዝቡ ባህልና ስነ ምግባር ካልገባ ውጤት አያመጣም። ስለዚህ በእኛ በነገረ መለኮት ምሁራን ቋንቋ ምንለዋለን? እንለዋለን ኢቫንጀላይዜሽን ኦፍ ካልቸር እና ኢንካልቹሬሽን ኦፍ ኢቫንጀላይዜሽን። ይሄ ማለት ባህልን እምነታዊ መልክ ስንሰጠው እምነትንም ባህላዊ መልክ ስንሰጠው ያ ማለት ክርስትናውንም ይሁን እስልምናውን ጉራጌነትን ስናላብሰው ማለት ነው። ያ ማለት ግን መለኮታዊ ህግን ጥሰን አይደለም። ስለዚህ ይሄ ሙያዊ ትንተና፣ ሙያዊ ምርመራ ይፈልጋል። በእኛም እንደ ሃይማኖት ሰዎች፣ በእናንተም በተለያየ ዘርፍ እውቀቱ እንዳላችሁ ሰዎች ተመራምረን እነዚያን ትውልድ ያኖሩ ሰላምን ያወረዱ እርቅን ያሰፈኑ የድሃን መብት ያረጋገጡ ስርዓቶቻችን ማስጠበቅ መቻል አለብን። ይሄ እንደ ካቶሊክ ቤተክርስቲያን ስንሰራው ቆይተናል። አሁንም አጠናክረን የምንቀጥለው ነገር ነው። አባ ፍራንሷ እንደምታውቁት ትልልቅ ተመራማሪዎች ከውጭ ሀገር ድረስ እያስመጡ የጉራጌ ባህልን፣ ስርዓትን፣ ወግን ትውልዱ በጽሁፍ እንዲያገኘው ትልልቅ አባቶች እንደነጋሸ ሌሎችንም ምርምር እንዲያደርጉ ከኋላ ሆነው በጸሎት ሲያግዙ የነበሩ ናቸውና የእምነት ተቋማት ባህልን፣ ወግን፣ ስርዓትን ሞራሊቲን ማስጠበቅ ግዴታቸው ነው። ስለዚህ ዛሬ ስብናችን ሙሉ እንዲሆን ሙሉ ብቻ አይደለም ውሸትን የሚጠላ ትውልድ፣ ሌብነትን የሚጠየፍ ትውልድ፣ የሰውን የማይነካ ትውልድ፣ ፍትህን የማያዛባ ትውልድ ማምጣትና መፍጠር ካለብን፣ ዛሬ ማህበረሰባችን አብዛኛው ነጋዴ ነው ስርዓታችን ሀቅን፣ እውነትን የሰውን ሀብት ያለመፈለግ እያስተማርን ያሳደገን ዛሬ የተለይ ነው ያለ ነው። እነዚያን ስነ ምግባሮች ዛሬ ማስጠበቅ፣ በተለይ ደግሞ ትውልዳችን ወደ ከተማ እየፈዝል ሊደርስ ባለበት ዘመን እነዚያን ማስጠበቅ ትልቅ ተግዳሮት እንደሆነ እናያለን። ወደ መልቲ ካልቸራል ሶሳይቲ ውስጥ እየተገባ ስለሆነ በዚህ ሂደት ውስጥ እንግዲህ እኛ እንደ ካቶሊካውያን ቤተክርስቲያን በዛ አካባቢ በሚሰራው ባህላዊ እድገት ሊያመጡ በሚችሉ ነገሮች ሁሉ እንሳተፋለን። ይህንን የበለጠ አጠናክር እንቀጥላለን። የተሰራ ስራ ትልቅ ነገር ነው። ይህንን የበለጠ ወደ ጥናት ትውልዱ ወደፊት ሄዶ ጥናት የሚያረጋግጥበት መንገድ በሁሉም ለመሳተፍ ዝግጁ ነን። ተዘጋጅቶ ስለተጋበዝኩኝ እግዚአብሔር እስጥልኝ። መጨረሻ ላይ ግን አንድ ሰው ማስተዋወቅ እፈልጋለሁ። እዚህ ከፊታችን ክቡር አባገር መስቀል ዶክተር ሽኩር አሉ። እሳቸው የአቶ ተክሌ ወልደ ጊዮርጊስን መጽሐፍ ፒኤችዲያቸውን ሲሰሩ ምናልባት መጽሐፉ በእጃቸው ካለ እሱን እንደው ቢያሳዩና በእንግሊዝኛ ነው። ወደ አማርኛ እንዲተረጉሙት ግፊት እያደረግን ነው። ወልድ ቪ ኦፍ ጉራጌ የሚል ወልድ ቪ ኦፍ ጉራጌ ፒፕል ኦፍ ኢትዮጵያ የሚል መጽሐፍ ነው። አብዛኛው ዋቢ አድርገው የተጠቀሙት ይሄንን፣ ጉራጌ ማለት ነው የሚል መጽሐፍ ነው እና እግዚአብሔር ስጥልን። ግን በአማርኛ እንጠብቃለን። እግዚአብሔር መሰግናለሁ። የአባታችን ነፍስ በገነት ይረፍ።